ሰውን ማመን ቀብሮ ነው ይባላል። በዚህ ዘመን ጓደኛም የስራ ባልደረባም ማመን እየከበደ የመጣበት ጊዜ ነውና እጅግ በጣም የሚያሳዝነው የቴዲ የብሬክስ ወንድምም ጓደኛም አሟሟት ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ሰላም አላልኳችሁም? የሀሴት ሚዲያ ተከታታዮች ሰላማችሁ በያላችሁበት ይብዛ። ከሰላም በላይ ምንም ነገር የለምና እንግዲህ ቴዲ እንደምናውቀው መናገር እንኳ የማይችል ረጋ ያለ ወጣት ነው ማለት ነው። ያው ስደት ፈታኝ ነው። ወደ አገር ቤት ቢገባም ተመልሶ ወደ ስደት መምጣቱም ባለፈው ቪዲዮ ሰርቶ ነበረ። እንግዲህ የትዳር አጋሩ ወይ እዚህ ሁና ይሆናል ብቻ፣ እዚህ ሀገር ነው የሚኖረው እና እጅግ በጣም ነው ያሳዘነኝ። ወጣቶች፣ አርጅቶ መሞት ቀረ በቃ አርጅቶ ታሞ መሞት ቀረ። በጣም ነው የሚያሳዝነውና እንግዲህ በሰው ሀገር በሳዑዲ አረቢያ በሪያድ ከተማ ሕይወቱ ማለፉን እጅግ ልብ ሰባሪ ሀዘን ነው። ወጣቶች በተለይ በወጣትነት እንዲህ አይነት ነገር ሲጋረጥ ቤተሰብ አለ፣ በጣም ብዙ ነገሮች ናቸውና የሚመሰቃቀሉት። እንግዲህ በሀገር ቤት ሰላማተን በሰው ሀገር ብንሰደድም በሰው ሀገር ተከትሎን የመጣው ጸባይ ደግሞ ራስ በራሳችን እያጨረሰ ብሄርን ከብሄር እንዲሁም ሃይማኖትን ከሃይማኖት እያባላ በጣም እጅግ አሳዛኝ ነገር እየሆነ የመጣበት ነገር ነው። እኔ በጣም የማፍረው ነገር ኢትዮጵያዊ ኢትዮጵያውያኖች ተገዳደሉ፣ ኢትዮጵያውያኖች እንደዚህ ሆኑ ተብሎ በዜና ሲዘገብ እጅግ እንዴት እንደሚያሳፍር እንደሚያሸማቅቃችሁ። ምክንያቱም ቴሌቪዥን በምትሰሩበት ቤት ሲከፈት እንዴት እንደሚያሸማቅቃችሁ። ባለፈው የሴትዮ የሌኒ ምናለኝ ኢትዮጵያውያኖች ሀበሾች እንትን ናቸው፣ ገውያ ናቸው፣ አረመኔ ናቸው አለ። ገውያ ማለት ጠንካራ ማለት ነው። ግን አይፈሩም ማይካፎ ምናምን እያለ እያወራ ሌሽ ምን ተፈጠረ ምናምን ስለው መናገር አልፈለግም። እንግዲህ በራሱ በግሉ ያየውን ነገር አይቷል። እና እኛ በቃ አቢጥ ነገር ነን የማንረበጥ ግን እኮ ኢትዮጵያውያኖች በጣም ተወዳጆች ነን፣ በጣም ተፈላጊዎች ነን። ለምን እንዲሁ አላውቅም። ራስ በራሳችን መስማማት አቅቶን ይባስ ብለን ሀገራችንን እያሰደብን ያለን ዜጎች ነን እና እንግዲህ በምን ምክንያት እንደሞተ ያው ባለመስማማት ሁለት ከጓደኛ ጋር ባለመስማማት እንግዲህ በተፈጠረ ህይወት ህይወቱ አልፏል። እጅግ ልብ ሰባሪ ነው። የሁሉንም የተረሳ ሀዘን የቀሰቀሰ ነው። እህታችን መሲም እንግዲህ ዳግም የወንድም ሀዘን በሱ ደግሞት ሲል ብቻ ከባድ ነው። ሁሉ ምን እንጃ ማመን አቀቶኛል። ወጣቶች በዚህ መልኩ ቅርት ሲሉ ራስህ መኖርህን ነው የምትፈራው እና በቃ ጠዋት አይተው ማታ አይተው ድጋሜ የማታይበት ነገር ሲመጣ አይ ጊዜ ነው የሚያስብለው። ብቻ ምን እንደሚበቃና አላቅም። ሰላምን ብንፈጥር ተስማምተን ተከባብረን ብንኖር የትና የት በደረስን። የምቀኝነታችን የክፋታችን፣ ወደ ኋላ እየጎተተ ዛሬም እንግዲህ እኛኑ እየደፋን ይገኛል። ና እንግዲህ ወንድማችን፣ ለእናትህ እጅግ በጣም ጥልቅ ሀዘን ነው አንተን የመሰለ ልጅ ማጣት ልጆች አድገው ቤተሰብን የሚጠውሩ፣ የሚረዱ፣ የሚንከባከቡ መሆን ሲገባቸው ካደጉ በኋላ በዚህ መልኩ ማግኘት ህመሙን የወለደ ሰው ብቻ ነው የሚያውቀውና ከባድ ነው። ብቻ ከድንገተኛ አደጋ አላህ ይጠብቀን። ሰላምን እናምጣ። ሰላምን፣ ፍቅርን፣ አንድነትን እናምጣ። በቃ በሰው ሀገር በዚህ ልክ አንዋረድ። እኔ እንጃ ምን እንደምል አላውቅም። ላይክ እናሰባርጉ።